ሰላም ሰላም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። ከፓስተር ዓለማየሁ ጋር በመስመር ላይ ተገናኝተናል። ከቀኑ በኋላ ደግሞ የምሽቱ መረጃ ወደ እናንተ ለማድረስ ዳግም ብቅ ብለናል። ፓስተር የሚለንን ይለናል። እንግዲህ መረጃዎችን እያሰባሰበ በምክረ ሀሳብም ጭምር ወደኛ እያመጣ ያለን ወንድም ነው። እግዚአብሔር አብስቶ ይባርከው። ስለ እሱ እግዚአብሔር እናመሰግናለን። እንግዲህ መረጃዎችን ወደኛ ያስተላልፍልናል። የልቃላ ስርዓት ነኝ። ከምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን በየዕለቱ መረጃዎችን ወደ እናንተ ይዘን ከመጣን ሰንባብተናል። በተለይም ደግሞ ለመንፈሳዊ ሕይወታችን እገዛ የሚሰጠንን እንደነዚህ አይነት መረጃዎች የምትከታተሉ ወገኖች እንደተጠቀማችሁ ተስፋ እናደርጋለን። ይህንንም ደግሞ ለሌሎችም እንድታጋሩ በዚህ አጋጣሚ እንጠይቃቸዋለን። መስመር ላይ ፓስተር አለ። እስኪ እንግዲህ ከቀኑ በኋላ ምን ምን አገኘ የሚለውን ከእሱ ጋር እንወያያለን። በቅድሚያ ሰላምታ ልስጥና መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምናመሸ ወንድም ይልቃል እግዚአብሔር ይመስገን። ቀደም ላይ እንግዲህ ተገናኝተን እናንተ መረጃዎችን ለአድማጮች አጋርተናል። ዛሬ ደግሞ በዚህ ምሽት ደግሞ አሁን በዚህ ምሽት ደግሞ በቃ ብለሃል መረጃውን ልታጋራን ምን ይሆን እስኪ አጋራን። እንግዲህ በትናንትና ማምሻውለት አሜሪካ አስደንጋጭ ነገር መረጃ ሰምታለች። በተለይም ዶናልድ ትራምፕን ክው ያደረገ መረጃ ነው። ይህ መረጃ እንዴት እስከዛሬ ሊሰወር እንደቻለ ለዓለም ሁሉ ግራ አጋብቷል እና በዚህ ልክ ደግሞ መሰወር ከቻለ ምን አይነት ነገር ሊፈጠር ይችላል የሚለው ነገር በጣም አለምን እያሰጋ ነው ያለው። ይህም ምንድነው? ቻይናና ሩሲያ በሚስጥር የጦር ልምምድ አድርገዋል። ማድረጋቸውን ማንም የሚያውቅ የትኛውም ሀገር አቅም፣ በዚህ ጉዳይ ነው ፕሬዚደንት ትራምፕ ያስቆጣቸው። እነዚህ ሁለት ሀገራት ጥምረት የፈጠሩ ሀገሮች እንደሆኑ ይታወቃሉ። አደራዊ ይህ ጉዳይ ደግሞ አሜሪካን በጣም አስጨንቋታል። ይህ ልምምድ የተደረገው በባህር ሰርጓጅ መርከቦች ነው። በጣም የሚገርመ እነዚህ ባህር ሰርጓጅ መርከቦች የሚሳይል ተሸካሚ ብቻ አይደሉም፣ የኒውክለር ተሸካሚዎችም ናቸው። በኒውክለር ኃይልም የሚሰሩ ባህር ሰርጓጅ መርከቦች ናቸው። ልምምዱ የሸፈነው ሶስት ሺ ኪሎ ሜትር ሰፊ ነው። በጣም በጣም ሰፊ ነው። በጣም ረዥም ነው። ውቅያኖስ ላይ ማለት ነው። በንትና እነሱ በመርከብ የኪሎ ሜትር ስሌት አላቸው እንዴት እንደሚያሰሉት ባላቅም፣ ነገር ግን በዚህ በእኛ በምንጠቀምበት የኪሎ ሜትር ስሌት ሶስት ሺ ኪሎ ሜትር የሸፈነ ከፍተኛ ልምምድ ነው። ይህ ልምምድ ደግሞ 15 ቀን ሙሉ የተደረገ ልምምድ ነው። ይሄ ሁሉ ሲሆን አሜሪካ ያቅ ታቅ ሚገርም ነው እና በጣም ሚስጥራዊ በሆነ መልኩ ነው ልምምዱ የተደረገው እና ይሄ ልምምድ ደግሞ ጥቃትንም መከላከለንም ፈጥኖ ደርሶ ማጥቃትንም መከላከለንም በቅንጅት ሁለቱ የሁለቱ ሀገር ባህር ኃይሎች እንዴት ማድረግ እንደሚችሉና እንዴት መፈፀም እንደሚችሉ ያካተተ ነው። ይሄ ለአሜሪካ ብቻ አይደለም ለዓለምም ስጋት። እንዴት ደረሱበት? አሁን ነው መረጃ የወጣው፣ ግን ልምምዱ ካለቀ በኋላ ይመስለኛል መረጃ የወጣው። ያቀጠቅም ፓስተር እንደውም ማን ነው ሩሲያና ቻይና እንዳላቸው ግንኙነት ሁለንተናዊ ግንኙነት ነው። እንደገና ደግሞ ስምምነትም አላቸው አይጠበቅም። ይሄ ነገር እንዶ እንግዲህ ከዚህ በፊት ምንድነው መሰለ ትልልቅ ልምምዶች በሚደረጉበት ሰዓት ሀገሮች ራሳቸው ለዓለም አቀፉ እንትን ያስታውቃሉ። አሁን አንዳንዶቹ የሚሉት መነሻቸው ከቻይና ፓሲፊክ ሆኖ በራሽያ አቋርጦ በጃፓን እና በሰሜን ኮሪያ ይሄ በመሀል ውስጥ ለውስጥ ያቋረጠ ልምምድ ነው ነው የሚባለው። ይህ ከፍተኛ ልምምድ ነው። በጣም አደገኛ ልምምድ ነው። እንግዲህ እዛጋ አሜሪካ ራሱ ጃፓን ላይ ወደ 50 ሺህ የሚቆጠር ጦር አላት፣ የባህር ምድብ አላት፣ የአየር ምድብ አላት። ተመልከት እንግዲህ ደቡብ ኮሪያም ላይ እንደዚሁ አላት። እና ይሄ ልምምድ ምን የታሰበ ነው የሚል ነገር በእርግጥ አሜሪካኖችን አስደንግጧል። መደንገጥ ብቻ አይደለም አሜሪካኖቹ፣ አሁን ለዚህ ደግሞ አንድ ምላሽ የሚሰጡት ነገር ይኖራል። እንዲህ አይነት ነገሮች ነው አሁን ላይ ያለው። በልምምድ በመሳሪያ ማምረት እሽቅ ድምድሙ እየጦፈ ነው። ይሄደው የወታደራዊ ስልቶችና ስትራቴጂዎችን አዳዲስ ወታደራዊ ስልቶችና ስትራቴጂዎች እየተቀየሰ ወታደራዊ ልምምዶች በጣም የተጣጣፉ ናቸው። አንድ ወቅት ላይ የሚሆነው ነገር ይሄ ነው። ወታደራዊ ልምምድ ላይ ድንገት የሆነ ሀገር ሲጠቃ ነው የምሰማው። በምንም ምክንያት አሁን ለምሳሌ ዶናልድ ትራምፕ ተትናንትና ዘግበነዋል ለሲቢኤን የሰጡት መግለጫ በጣም አስደንጋጅ መግለጫ ነው። አሁን ቻይና ጋር ያላቸውን ወዳጅነትን የሚያሻክር መግለጫ ነው ያሉትና የሚደርስባት እንታቃለች ማለት ምን ማለት ነው አትችልም ማለት ነው። እና አሁን የዶናልድ ትራምፕ አጀንዳ ፓስፊክን እና በተለይ ደግሞ ይ ካሪቢያን አካባቢ ያለውን የመቆጣጠር አባዜ አሜሪካ በጣም እየተባለ ነው ያለው። ቀላል አደለም። አሁን አካባቢ የሚያለው እየተረበሸ ያለ ቀጠና ነው። እና አሁን ፓስፊክ እዚ፣ ሚድልስት አለ፣ አውሮፓ አለ አለ። እነዚህ ነገሮች ስታያቸው ዓለም ወደ መጨረሻው እንደሆነ ሌላው ከዚህ ባሻገር ትናንትና ማምሻው ላይ የወጣ ነገር ነው ይሄኛው። የእስራኤል ጠቅላይ ሚኒስትር የተናገሩት ነው እስራኤል በድጋሚ ዛቻ እየተዛተ ነው የሚል ነገር እና እሷ ምላሽ እየሰጠች ነው ያለችው ከኢራን ነው። ግን ምንድነው ጠቅላይ ሚኒስትር እናትን ነው እኛ በጠላቶቻችን የተከበብን አገር ነን ብለዋል። የተከበብን አገር ነን ብለዋል። እና ስጋታቸውን ሲያስቀምጡ እድሉ ቢያገኙ የመኖች የየመኑ አውቴ ያጠፋናል፣ እድሉ ቢያገኙ ህዝቦላ ያጠፋናል። ጥርጣሬ ነው እየተመለከቷል። ኢራን እንደዚሁ፣ እንደዚሁም ደግሞ ሶሪያም አመኔታ የለንም ነው ያሉት። እና በጠላቶቻችን የተከበብን አገር ነን። ስለዚህ ማንኛውንም ወታደራዊ እንቅስቃሴ የምናደርገው ራሳችንን ከስጋትና ከጥቃት ለመጠበቅ ነው ብለዋል። ልክ ነው ለመጠበቅ ነው ብለዋል። እንግዲህ በዚሁ ቀን ደግሞ በጣም የሚገርም ነገር የኢራን አደገኛ የሆነ ዝግጅት ላይ እንደሆነች እየተነገረ ነው ያለው ኒውክለር ማብላላቱንም ለመጀመር በስራ ላይ እንደሆኑ የሚያመለክት ዜና ወጥቷል ይሄውም ምንድነው የኢራኑ ፕሬዚደንት መሱድ ፔዜሽኪያን ያ የተመታውን ስፍራ ሄደው ጎብኝተዋል በሚጎበኙበት ሰዓት ከጦር ጀነራሎች እና ከሙያተኞች ጋር አብረው ሆነው ነው ሄደው የጎበኙት እያንዳንዱ ጉብኝት ምንድን ነው የሚያመለክተው የሚለውን ነገር ስንመለከት እንደገና የመክፈት የኒኩለር ጣቢያዋን እንደገና የመክፈት ትናንትና ጠቆም ለማድረግ ሞክረናል። የኒኩለር ጣቢያዋን እንደገና ለመክፈትና ያላትን በመብላላት ኒኩለር ለማምረት ያላትን እቅድ እየገፋችበት እንደሆነ የሚያመለክት ነገር ነው የታየው። ሌላው ከመተውባት የነበሩ የሚሳይል ጣቢያዎቿ በሙሉ ተጠግነው እንግዲህ የእነ ቻይናም እርዳታ አለበት ተጠግነው ወደ ስራ ላይ ገብተዋል። ውሳኔ የማምረት እና ከዚህ አንጻር በእርግጥ አሜሪካም የዋዛ አደለችም። በኢራ ላይ ጥርስ ነክሳለች፣ ድጋሚ ትቀምሳለች የሚል ነገር አንስተዋል። ከዛ አካባቢ በርግጥ አንድ የጦር መርከባቸውን ወደ እንትን ወስደዋል ወደ ካሪቢያን ወስደዋል። ወደዛ ወደ ቬንዙዌላ ወስደዋል። ወደ ዘጠና አውሮፕላን ተሸካሚ ሆኑትን። ነገር ግን አሁንም በህንድ አካባቢ በህንድ ውቅያኖስ አካባቢ ያለው ወታደራዊ ቤስ እያጠናከሩና ቀጠናውም ያው አረቡም ሀገር ላይ ያላቸውን ወታደራዊ እንትኖች እያጠናከሩ ይገኛሉ። ይህ የሚያመለክተው አሜሪካ ራሷ በመካከለኛው ምስራቅ ላይ ያለው ሰላም ሊጸና እንደማይችል አመላካች ነገር ያየች ይመስለኛል። አሁን ላይ ያለው ነገር አገሮች ወዴት እያመሩ ነው የሚለው ነገሮች ወዴት እያመሩ ነው የሚለው ቀን ላይ ለመጠቆም እንደሞከር ነው። በቱርክስ ኢስታንቡል የሚደረገው ስብሰባ ራሱ ምስጢሩ ምንድን ነው? እውነት እዛ ቀጠና ላይ ሰላም ለማምጣት ነው ወይንስ የእስራኤል ህልውናን እንዲያከት ማድረግ ነው? የእስራኤል የበላይነት መቀማት ነው? ማንም አሁን ሳውዲን ብትሆን የእስራኤልን የበላይነት አትቀበልም። ግብፅን ብትሆን የእስራኤልን የበላይነት አትቀበልም። ቱርክን ብትሆን እግዚአብሔር የእስራኤልን የበላይነት አትቀበልም። እነዚህ ሀገሮች እውነት ሰላም አስከባሪ ልከው ሰላም አይሰፍናሉ። ለጋዛ ግብፅ እልልተዋ ነው ቢላክ ለምን እሷ ላይ የመጣው ማዕበል ማዕበሉ ፍለዱ ይቆምላታል። ያ ፍለድ ይቆምላታል እና የመረጋጋት ስሜት ስለዚህ ሌሎች ደግሞ ምንም ቢሆኑ እንትን አይደሉ፣ ገብተዋል የእስራኤልን የበላይነት በላይነት የሚቀበሉ አይደሉ። ራሱ ግብፅም እኮ እስራኤል ተዳክማ ብታገኝ ከመምታት ወደኋላ አትመለስም። ነገር ግን አሁን ላይ ምንድን ነው የእስራኤላውያኖች ዝግጅት የአይሁዳውያኖች ዝግጅት ለሰላም ያላቸው አይሁዳውያኖች ፍላጎት ምክንያቱም ያንን የሚፈልጉበት ምክንያት መቅደሱን ለመገንባት ካላቸው ዝግጅትና ዝግጅትና ፕሮግራም አንጻር ይሄንን ለማድረግ ዝግጁ ስለሆኑ፣ ይሄንን ለማድረግ ቀጠናው የተወሰነም ጊዜ ቢሆን መረጋጋት ይኖርበታል። ግን ደግሞ መቅደሱ ሲገነባ ሌሎች አገሮች አይተው ዝም ይላሉ ማለትም አይቻልም። ይኖት ነው እና፣ ስለዚህ ያለው ምሽት ላይ ያለ ነገር እንደው ፓስተር፣ ፕሮግራማችንን ከመጠቅለላችን በፊት በእርግጥ ይሄ ቀደም ሲል ያቀረብከው መረጃ ባጭሩ የአርማጌዶንን ጦርነት ዝግጅትን የሚያመላክት ነው ብዬ አምናለሁ እና ይሄ የሚጠበቅ ነው። ትክክል ነው። እንዶ ፓስተር በትላንትና ሁለት ዘንድ የዘገብነው ዘገባ ነበር። በተለይ በዚህ በክርስቲያኖች በናይጄሪያ ክርስቲያኖች ላይ በተደረገ ጥቃት በርካታ ክርስቲያኖች መገደላቸውን ተመልክቶ ለአሜሪካ ፕሬዚዳንት በተቀረበ አቤቱታ መሰረት ዶናልድ ትራምፕ ምላሽ መስጠታቸውን መዘገባችን ይታወሳል። በእርግጥ ዘጊቶ የደረሰን መረጃ ነው ። አልሰማንም ነበር። የአንደኛውን አካባቢ ብቻ ነው የጠቀስነው። በከፋ ሸካ ዞን በጸጥታ ኃይሎች በክርስቲያኖች ላይ የደረሰውን ጥቃት ሸፍነን ነበረ። እንዲሁ ደግሞ አሁን ደግሞ የሰማነው በአርሲ አካባቢ በኦርቶዶክስ ወገኖቻችን አካባቢ ትንሽ ጥቃት እንደደረሰ ሰምተናል እና እኛ በማግለልና ና እንደው ቸል በማለት ሳይሆን መረጃው ስላልደረሰን ነበር። እና በየትኛውም እምነት ላይ የሚደርስን ጥቃት እንቃወማለን፣ አይደለ ፓስተር? የሰው ልጅ መሞት የለበትም። የሰው ልጅ በሰው መገደል የለበትም። ጦርነትንም እኮኝ አንደግፍም አንደግፍም። ማንኛውም እምነት ላይ ጥቃት እንዲፈጸም እምነታችንም አይፈቅድም፣ አቋማችንም አይፈቅድም። እንደነዚህ አይነት ነገሮች ግን የሚደረጉባቸው የመጨረሻው ዘመን ላይ ስለሆነ ያለ ነው። እነዚህን ነገሮች ሲደረጉ ምን ማድረግ ነው ያለብን የሚለውን ነገር ማሰብ ነው ያለብን። ቤተ ክርስቲያን እንደ ቤተ ክርስቲያን እንኳ መጸለይ፣ መትጋትና ወደ እግዚአብሔር ልቧን መመለስ አለባት። ወደ ቃሉ መመለስ አለብን። ወደ ወንጌል እውነት መመለስ አለብን። ወደ ወንጌል እውነት ሳንመለስ ግን ለሚደርሰው ጥፋቶች ሁሉ ሴጣን ትልቁ ዓላማው ያ ስለሆነ ነው። ትልቁ አጀንዳ ያ ስለሆነ ነውና ይህንን ማለት እንወዳለን። ጌታ ደግሞ እንግዲህ መጸለይ መትጋት፣ የእግዚአብሔር ፊት መፈለግ አለብን። ከእግዚአብሔር ጋር መጣበቅ ነው ያለብን። እንግዲህ በውጭም በውስጥም በአገር ውስጥ ነው ያላችሁ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን በመደገፍ እንድታበረታቱን በገንዘብ በተለያዩ ነገሮች እንድትደግፉን በጌታ ፍቅር እንጠይቃችኋለን። የጌታ ጸጋ ሰላም ከሁላችን ጋር ይሁን። መልካም ምሽት ይሻለው። እግዚአብሔር አብዝቶ ይባርክ። ፓስተር ስለነበረን ጊዜ እግዚአብሔር እናመሰግናለን። እንግዲህ ውድ አድማጮቻችን በቀንም በዚህም በሚሽቱም የተለያዩ መረጃዎችን ወደ እናንተ ለማድረስ ሞክረናል። እንዲሁም ደግሞ የእግዚአብሔርንም ሀሳብ እንደቃሉ ፓስተር ያጋራን ሞክሯል። እንግዲህ ይዘን የመጣነው ነው ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ በሐሙስ ዕለት ደግሞ እንደተለመደው እንገናኛለን። በነገ ሁለት ሳምንታዊው መደበኛ የዜና አገልግሎት በብስራት ይቀርባል። እሱንም እንድትካፈሉ ለሌሎችም ብታጋሩ ከወዲሁ መጠቆም እንወዳለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣ ነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ ውስጥ ከምንገናኝ ሰላም ለእናንተ ይሆን።